ጤና ይስጥልን። ኢትዮ ፎረም መፍትሄዎች ነን። ሀገራችን ከገባችበት ቀውስ ተወጣ ዘንድ እኛ ምን እናደርግ ስንል እየተሰባሰብን፣ ተሰባስበንም አንዳች ጠቃሚ ነገር ከተገኘ በሚል በየሳምንቱ በዚህ ሰዓት በኢትዮ ፎረም በኩል የመፍትሄ ሀሳብ ለመሰንዘር የምንሞክር ኢትዮፎረም መፍትሄዎች ነን። በዚህ ስብስብ ውስጥ ከምንገኝ ወጣቶች መካከል ጥቂቶች የዛሬውን አምድ አዘጋጅተን ይዘን ቀርበናል። በኢትዮጵያችን ውስጥ ሞት ቤተኛ ከሆነ ሰባት ዓመት አለፈን። ገና ስልጣኑን እንደያዙት የጦር አውድማዎችን እየጠቃቀሱ ኢትዮጵያውያን ስንሞት ኢትዮጵያ እንሆናለን ያሉት ጠቅላይ ሚኒስትር ሕልማቸው ይሰምር ዘንድ እየገደሉንና እያጋደሉን አለን። ኢትዮጵያውያንም ስራችን ሟችና የገዢዎችን ምቾት መቁጠር ብቻ ሆኗል። እኛ ወጣቶች ገዳይና ሟቹን እንቀጥለናል። እናቶቻችንም የሚፈናቀሉ እህቶቻችን የሚደፈሩ ሆነዋል። እኛ የገዳዮቻችንን ድሎት ስንቆጥር፣ ሟች ወገኖቻችንን ስንዘክር ያሳለፍናቸው ሰባት ዓመታት አንድ ልጅ ተወልዶ አድጎ የአንደኛ ክፍል ትምህርቱን የሚጀምርበት ዓመት ላይ ደረስን። እኛ በገዢዎቻችን እንድንሞት ሲፈረድብን እንድንራብና ለአይኤምኤፍ ተላልፈን እንድንሰጥም እንድንሸጥም ሲወሰንብን ከእኛ በእጅጉ ያነሰ ጥያቄ ያላቸው አፍሪካውያንና ኤሲያውያን ወንድሞቻችን ግን አምባገነን መሪዎቻቸውንና ውሳኔዎቻቸውን ተገላግለዋል። በኬንያ የዊሊያም ሩቶ መንግስት ከዋሽንግተን የተቀበለውን የአይኤምኤፍ ግብር አዋጅ ሊተገብር ሲል በከተሞች በገጠመው እልህ አስጨራሽ ተቃውሞ አዋጁን አስጥሎ ካቢኔውን አስበትኖታል። የዚህ የግብር አዋጅ ደራሲ ለኢትዮጵያም ያንኑ ያደረገው አይኤምኤፍ ነው። የኬንያ ወጣቶች በእነርሱም ሆነ በወላጆቻቸው ላይ የተጣለውን የግብር አዋጅ ተቃውሞ ባስጣሉት ተመሳሳይ ሰሞን በኢትዮጵያም ላይ ያንኑ አድርጎ ነበር። ኬንያውያን ያንን አዋጅ በማስጣላቸው የሩቶ መንግስት ዛሬ ላይ የግብር ጫና ትከሻቸውን አግብጦ ኪሳቸውን አማጦ የሚያደህያቸው አልሆነም። የስሪላንካ ወጣቶችም እንዲሁ አድርገው ድልን ተጎናጽፈዋል። ኢኮኖሚያቸው ደቆ የነዳጅ ዋጋ የማይደረስበት ሆኖ የሚላስ የሚቀመስ ተቸግረው ስሪላንካ በተቸገረች ጊዜ ወጣቶቿ ደረሱላት። አራጋላያ የተባለ ንቅናቄን ፈጥረው ተንቀሳቀሱ። ለዚህ ሁሉ መከራ የዳረጋቸውን ፕሬዚዳንት ጎታ ባያ ራጃ ፓክሰንን ጠርገው አባረሩ። ኑሯቸው አሁን ከበፊቱ ተሻሽሏል። ምንም ማድረግ ባይችል እንኳን ህዝቡን የሚፈራ መንግስት ተክለዋል። ጠቅላይ ሚኒስትር ሀሴናን እያሯሯጡ ወደ ህንድ ያባረሩት የባንግላዴሽ ወጣቶችም የጫነችባቸውን የአምባገነን አገዛዝ፣ ያስፋፋቸውን ስርዓት አጥነት፣ ያስወደደችውን ኑሮ ይዛ ጥርግ እንድትል አድርገዋል። አሁን ጊዜያዊ መንግስት አቋቁመው አዲስ ምርጫ ለማድረግ እየተዘጋጁ ነው። የኑሮ ውድነቱ እንደሚፈለገው ባይሆንም ቀንሷል። ስራ ያልነበራቸውም የስራ እድላቸው ሰፍቷል። በማዳጋስካርም ተመሳሳይ መንግስታዊ ጸባይና መሪ በተመሳሳይ መንገድ ተወግዷል። እነዚህ ባለፉት ሶስት ዓመታት በአጭር ጊዜ በጥቂት ዋጋ ገዦቻቸውን ተገላግለው አገራቸውን ከቀውስ የታደጉ ወጣቶች ልምድ ነው። የኢትዮጵያ ወጣቶችስ ከኤስያም ከአፍሪካ ወጣቶች ለመማር ስንት ዓመት መጠበቅ አለብን የሚለው የምናንሰላስል መሆን ይኖርብናል። እነዚህ ወጣቶች ከእኛ አገር አንጻር ሲታይ ጥያቄያቸው ቅንጦት ይመስላል። እኛ ትምህርት መማርም ነግደን መኖርም ብቻ ሳይሆን በቤታችን ውስጥም ተቀምጠን መቀጠል አይፈቀድልንም። የሀገራችን ሰው የንግድ ፍቃዱን መመለስ እንኳን እንዳይችል ተደርጎ ባልሰራበት ብቻ ሳይሆን ከኪሳራውም ላይ ግብር እንዲከፍል እየተደረገ ነው። ምርት ወደ ክልል ከተሞች ልከን ወይም ወደ አዲስ አበባ አስመጥተን መሸጥና መለወጥ እንዳንችልም ሰላም አጥተናል። እንዳንማር ትምህርት ተከልክለናል። እንዳንሰራ በቢሮክራሲና በሙስና ተቀይደናል። እንዳንኖር በወታደር እየታፈስን ወደ ጦር ካምፕ ተልከን ወታደር እንሆናለን፣ ወገናችንንም ገለን እንሞታለን። በእርግጥም ኢትዮጵያውያን ሰርተን መኖርም ተቀምጠን መትረፍም አልቻልንም። ሀገራችንን ተነጥቀን በሀገራችን መኖር ተከልክለን የምንቆዝም ትውልዶች ሆነናል። ከሀገር ለመውጣት ብንሞክር ፓስፖርት ለማግኘት ጉቦ ያስፈልጋል። ይህን ሁሉ አልፈን ከሀገር ብንወጣ የሚቀበለን የየመን ባህርና የሊቢያ በረሃ ነው። እናም መፍትሄው ምንድን ነው? በእርግጥ የኢትዮጵያ ወጣቶች ሀገራችንን አድነን እኛ መትረፍ የምንችለው እንዴት ነው ከተባለ መንገዱ እንደነ ስሪላንካ፣ እንደነ ባንግላዴሽ እና እንደነ ማዳጋስካር መሆን ነው። እንዲያም ሆኖ ጥንቃቄ የሚያስፈልግ ነገር አለ። የእኛ ሀገር ጄኔራሎች እንደ ኮኖሬል ማይክል አይደሉም። ትምህርቱን ለመቅሰም ባህር አቋርጠን ማዳጋስካር ሳንሻገር ሩቅ ሂደን ኤስያ ሳንደርስ እዚሁ እኛም ሀገር በቂ ትምህርት ታሪክ አስቀንጦልናል። እናም ምን ማለታችን ነው የሚለውን እናብራራው። ወታደርን ወደ ስልጣን ማምጣት አንድን አምባገነናዊ አገዛዝ ከግራ ትከሻ ወደ ቀኝ ትከሻ ማዘዋወር ነው ሲል አይሪሻዊው ጆርጅ በርናንድሾ ከጻፈ መቶ ሃምሳ ዓመት አለፈው። ቃሉና ትርጓሜው ግን ዛሬም ሕያው ነው። ወታደር ፖለቲካዊ ስልጣን የሚያምረውና ቤተመንግስትን የሚመኘው እንዳሁኑ ያለ የኢትዮጵያ ሁኔታ ሲከሰት ነው። የተበተነ የፖለቲካ ልሂቅ፣ የገነፈለ የህዝብ ጥያቄና ያልተደራጀ የፖለቲካ አመራር ባለበት ቦታ ሁሉ ወታደር ብቸኛ ኃይል ሆኖ ይመጣል። ይህንን ለማስተዋል ሃምሳ ዓመት ወደኋላ መመለስ እና የእኛን ሀገር ታሪክ መመልከት በቂ ነው። የቀዳማዊ ኃይለ ሥላሴን መንግስትን ባልተደራጀ አኳኋን የሚታገሉና የሚሞጉት ወጣቶች፣ አርሶ አደሮች፣ ተማሪዎች መምህራንና መሰል የማህበረሰብ ክፍሎች ንጉሳዊ ስርዓቱን ተገዳደሩት። ያ መንግስትን አስጨንቆ የያዘው ህዝባዊ እንቅስቃሴ ደም አፋሳሽ አልነበረም። ስርዓቱ የሀገሪቱ አርሶ አደሮችን ጥያቄ እንዲሰማ፣ እኩልነት እንዲያሰፍን፣ የአሜሪካን ጣልቃ ገብነት እንዲያስቆም የሚጠይቀው ሰልፍና ተቃውሞ በታጠቁ ወጣቶች ሳይሆን በያዙት አቋም ትክክለኝነት በሚተማመኑ ትውልዶች የተቀነቀነ ነበር። ስርዓቱ እየተንገዳገደና እያፍረከረከ መሆኑን ያስተዋለው ሰራዊቱ በቅድሚያ የራሱን አለቆች እያገተና እያሰረ ደሞዝ አስጨመረ። ደሞዙን ካስጨመረ በኋላ ጥያቄውን ወደ ፖለቲካና ስልጣን ጥያቄ ቢያሳድገው ከልካይ እንደሌለውም ተገነዘበ። የወቅቱ ሲቪል ልሂቃንም ወቴ ደሞዝህን አስጨምረ፣ ወደ ካምፕ ገባህ እያሉ አፌዙበት። እናም ተመቸው። ሻለቆቹ ተጠራርተው ወደ ቤተ መንግስት አቀኑ። ያልተደራጀ ልሂቅ ከውስጥም በውጭም ተበታትኖ ኢትዮጵያ ኢትዮጵያ ህዝብ ህዝብ ሲል ሻለቆቹ ንጉሱን አውርደው መንግስት ሆኑ። ከዚያም በኋላ ሀገሪቱ ያስተማረችውን ትውልድ ፈጁት። የኢትዮጵያ ከተሞች የደም ጎርፍ አጠባቸው። የሀገሪቱ ተራሮች ሁሉም ነገር ወደ ጦር ግንባር በሚል መፈክር ደሙ። የኢትዮጵያ ተማሪዎች፣ መምህራን፣ የሃይማኖት ሰዎች፣ የንግድ ማህበራት ያደረጉት የተነጣጠለ ትግል ደርግን ቤተ መንግስት አድርሶ ዳገቱ ላይ ቀረ። በእውቀት የነቃው ትውልድ በጠመንጃ በታጠቀ ወታደር ህይወቱን አጣ። ድሉንም ተነጠቀ። በአጠቃላይ ትግሉ ተጠልፎ በደርግ ሻለቆች እና መቶ አለቆች እጅ ወደቀ። የዚህ ምክንያቱ ምንድን ነው ከተባለ አለመደራጀት፣ ስትራቴጂካዊ አለመሆን፣ በትናንትና ላይ መቆዘምና ነገን አለማገናዘብ ነው። የክላሲካል ፖለቲካ ሳይንቲስቱ ማክስ ዌንበርና የዘመን ተጋሪዎቹ በስፋት ያቀነቀኑት ከነ ፕሌቶ ዘመን ጀምሮ የሚነገር አንድ የፖለቲካ ጉዳይ አለ። አንድ ለውጥ ናፋቂ የፖለቲካ ማህበረሰብ ወደ ድል እንዲያመራ ሁለት ነገሮች ግዴታ ናቸው። እነዚህ ጉዳዮች ኦብጀክቲቭ ኤሌመንት ወይም ተጨባጭ ምክንያትና ሰብጀክቲቭ ኤሌመንት ወይም ተንቀሳቃሽ አካል የሚባሉ ናቸው። አንድ ማህበረሰብ ጭቆናና በደል ካንገሸገሸው፣ የኑሮ ውድነት ካስመረረው፣ ስርዓጥነት አቅሉን ካሳተው፣ አድሎና ሙስና ካስቆጣው በአጠቃላይ በሚደርስበት ነገር ሁሉ አሁንስ በቀኝ የሚል ስሜት ካሳደረ በዚያ ሀገር ለትግልና ድል የሚሆን ተጨባጭ ምክንያት ወይንም ኦብጀክቲቭ ኤሌመንት አለ ማለት ነው። ሰብጀክቲቭ ኤሌመንት የሚባለው ደግሞ ያንን ተጨባጭ ምክንያት የሚመራውን ህዝባዊ አደረጃጀት ወይም የፖለቲካ ኃይል የሚመለከት ነው። በአሁኑ ኢትዮጵያ ውስጥ ያለው የምሬትና የበደል ደረጃ ለውጥ የሚጠይቀውና የሚናፍቀው ህብረተሰብ ክፍል ሞልቶ መትረፍረፍ የሚነግረን በሀገራችን ውስጥ ኦብጀክቲቭ ኢሌመንቱ መሟላቱን ነው። ይህን የተሟለ ሁኔታ አደራጅቶና መርቶ የሚወስድ የፖለቲካ ኃይል ግን የለንም። ይህንን ክፍተት በጥድፊያ መሙላት እና ሊገነፍል የተዘጋጀውን የኢትዮጵያ ከተሞች ቁጣ መምራት የሚያስችል አቅም መፍጠር የማንም የቤት ስራ ሳይሆን የእኛው የራሳችን የወጣቶች ነው። የአብይ አህመድ አገዛዝ የኢትዮጵያን ወጣቶች ህይወትና ህልም የነጠቀን በሚገባ ነው። የወንድሞቻችንን ህይወት ገዳይና ሟች አድርጎ አጨራርሶታል። የቀረነውን ህልማችንን ነጥቆናል። የመማር እድላችንን፣ ሰርተን ጥሪት የሚያስተስፋችንን፣ አግብተን ትዳር መስርተን የመኖር ህልማችንን፣ በአጠቃላይ የመኖር መብታችንን ሁሉ ቀጥፎ ወስዶት እድሜ እየቆጠርናለን። ይህንን ጉዳይ በማስመልከት ውይይት የሚደረግበት አንድም አዳራሽ በአዲስ አበባ ውስጥ የለም። ስለ ፖለቲካ ውይይት የሚደረግ ለሀገር ጉዳይ መፍትሄ አለኝ ብሎ የሚሰባሰብ አንድ የፖለቲካ ሰው በአዲስ አበባ አዳራሾች ውስጥ አይፈቀድለትም። ካለፉት ሰላሳ አራት ዓመታት አንድም ጊዜ የተቃውሞ ሰልፍ ያልተወጣው በብልጽግና ዘመን መሆኑን ስንቶቻችን አስተውለን ይሆን? ይህን ሁሉ በደል ያደረሰብንን አገዛዝ አትግደለን ለማለት አታስርበን ብለን ለመጮህ እንኳን አደባባያችንን ነጥቆናል። ሀገራችንን፣ አደባባያችንን፣ ቤታችንን፣ መንደራችንን ወገናችንን ሁሉ ቀምቶናል። የሰዎች ሞት ይብቃ ጦርነት ይቁም ብሎ ሰላማዊ ሰልፍ ለማድረግ ማሰብ ወንጀለኝነት ሆኖ ሰዎች እየተያዙ ወደ እስር ቤት ተወስደዋል። ሌላው ቀርቶ በውጭ ሀገር የሚኖሩ የፖለቲካ ኃይሎች በኢንተርኔት። ይህንን ጦርነቴን አትንኩብኝ የሚለው ብልጽግናዊ አካሄድ በቀጥታ እኛ ወጣቶች ላይ ያነጣጠረ ነው። ጥያቄው ይህንን በእኛ ሕይወት ላይ በቀጥታ ያነጣጠረውን ጥቃት ቁጭ ብለን እየተብሰከሰክን የምናሳልፈው እስከ መቼ ነው የሚለው ነው። ደሙስ ለአይቀሬው የኢትዮጵያ ሕዝብ ቁጣ ምላሽ ተዘጋጅተን የምንቀርበው እንዴት ባለ ሁኔታ ነው? የአብይ አህመድ መንግስት ለእኛ ለኢትዮጵያ ወጣቶች የምንመካከርበት አዳራሽ ይፈቅድልናል፣ ተሰባስበን ስለ ሀገራችን እንድንወያይ ያደርገናል ብለን የምናስብ ተላሎች መሆን የለብንም። እንኳን እንደ አዲያ ሚንዳዳ የሚያስቡት አብይ አህመድ እነ ራጆሊናና እና ሀሲናም ለሀገራቸው ወጣቶች ይህንን መብት አልፈቀዱም። አንታናና ሪቮ ላይ የሆነውም ወጣቶች ጄንዚ ማዳ ብለው ገና ጥያቄ ማንሳት ሲጀምሩ ተኳሽ ወታደር እንዲሰማራ ተደረገ። የማዳጋስካር ወጣቶች ግን ለመሰባሰብና መብታቸውን ለመጠየቅ ህልማቸውን ለማስመለስና ተስፋቸውን ለመጨበጥ የመንግስታቸውን ይሁንታ አልጠየቁም። እርሱን ለመታገል አደባባይ ላይ ሲወጡም ጀግና የሀገሬ ልጆች የሚል ውዳሴን አልጠበቁም። የትኛውም አምባገነናዊ አገዛዝ ህዝብ እንዳይታገለው ይከላከላል ይገላል፣ ያስራል እንጂ አይፈቅድለትም። የእኛም ይኸው መሆኑ በሚገባ ተነግሮናል፣ በተግባርም አሳይቶናል። ስለዚህ ከአራት ኪሎ ቤተ መንግስት ይህንን አገዛዝ ለመንቀል መፍትሄው እያንዳንዳችን እጅ ላይ ነው ያለው። አራት ኪሎን ጠብቀን እናስፈቅደን የምናስቆመው ጦርነትም ሆነ የምናገኘው ሰላም፣ አብይ አህመድን አማክረን የምንቀጠርበት ስራም ሆነ የምናሳካው ዲሞክራሲ የለም። መፍትሄው አራት ኪሎ ቤተ መንግስት ሳይሆን እጃችን ላይ ነው። እጃችን ላይ ዘመኑ የፈጠረልን ቴክኖሎጂ አለ። ዘመኑ ያስታጠቀን ከየትኛውም መድፍና ታንክ በላይ አገዛዝን የሚያንቀጠቅጥ ከየትኛውም አዳራሽ በላይ የሚያሰባስበን መሳሪያ አለ። ይህ መሳሪያ ስልካችን ነው። ስልካችን ኢንተርኔት አለው። ኢንተርኔታችን ዋትሳፕ እና ቴሌግራም፣ ቲክቶክ እና ፌስቡክ አለው። ከማዳጋስካር ወጣቶች፣ ከነዛ አፍሪካውያን ቢጤዎቻችን መማር ያለብንም ይሄንኑ ነው። ስልካችንና ቴክኖሎጂያችንን ለለውጥና ለድል እንጠቀምበት። እንዲያም ሆኖ ግን ጥንቃቄ ማድረግ አለብን። የማዳጋስካር ወጣቶች የመብት ጥያቄ አንስተው ሲንቀሳቀሱ በቅድሚያ ያደረጉት ቴክኖሎጂን መጠቀም ነበር። በማህበራዊ ሚዲያ በጋራ አጀንዳቸው ላይ መከሩ። አንዱ ስለሌላው ያለውን ተቆርቋሪነትም አጋራ። የጋራ ችግራቸው ላይ በተከታታይ ተነገረ። መፍትሄ እንዲሰጥም መንግስትን ቢጠይቁም መንግስት ግን በንቀት ተመለከተው። ወጣቶቹ በማህበራዊ ሚዲያ ያቀረቡት የመጠጥ ውሃ፣ የመብራትና የኑሮ ውድነት ጥያቄ ምላሽ ሲያጣ በዚያው ማህበራዊ ሚዲያ ተቀጣጥረው አደባባይ ላይ ተገናኙ። ይህንን ሲያደረጉ ግን አይናቸውም አጀንዳቸውም ቤተ መንግስቱ ላይ ነበር። በፍጹም የጎንዮሽ ጸብን የጥላቻና ልዩ ልዩ ሰበቦችን መነሻ ያደረገ ከዋናው ጉዳይ የሚያናጠብ ንትርክ ውስጥ አልገቡም። ይህ የማዳጋስካር ወጣቶች ለእኛ ለኢትዮጵያ ወጣቶች ያስተማሩን ጉዳይ ነው። ህልማችንን የቀማን ሞት ያወጀብን ሀገራችንን ያተራመሰብን ጦርነትና እልቂት በየደጃፋችን ላይ የጣለብን አሁን በስልጣን ላይ ያለው መንግስት እንጂ ማንም አይደለም። ከየትኛውም አቅጣጫ ያለ በየትኛውም ታሪክ ውስጥ የነበረ ኃይልና መንግስት አሁን ላለንበት መከራ ተጠያቂ አይሆንም። ስራ መስራት የከለከለን መኖሪያ ያሳጣን ጦርነት አውጆ እያፈሰ ወታደር ካምፕ ያስገባን ዘመዶቻችንን አፈናቅሎ ወገኖቻችንን ገሎ ያመሰቃቀልን አራት ኪሎ ቤተ መንግስት የመሸገው መንግስታዊ ሽፍታ እንጂ ሌላ አይደለም። እናቴን ተፈናቃይ እህቴን የምትደፈር አባቴን ሚሊሻ እኔን ወታደር አድርጎ የበታተነን ይኸው አገዛዝ እንጂ ማንም አይደለም። እናም ጥላቻና ጸባችን ይህንን ስርዓት ከተከተሉ ግለሰቦችና የእርሱን ትዕዛዝ ለማስፈጸም ከሚሰሩ ሰዎች ጋር እንጂ ከማንም ጋር አይደለም። በየትኛውም የሀገራችን አካባቢ ያለ ወጣት ያለው ጥያቄ አንድ አይነት ነው፤ ዳቦና ሰላም። ነገር ግን የዳቦና የሰላም ጥያቄውን ለማስመለስ መተባበር ያልቻለ ትውልድ የአብይ አህመድ መጫወቻና አገር አልባ ሆኖ የሚጠናቀቅ መሆኑ አይቀሬ ነው። የማዳጋስካር ወጣቶች ካመጡት ተጨባጭ ውጤት የምንማረውም የህብረትን ጉልህ ሚና ነው። ከዚህ ጎን ለጎን ከማዳጋስካር ሰዎች ስህተትና እንዲሁም በ1966 ዓ ም በእኛም ሀገር ከተፈጸመው ነገር መማር ይኖርብናል። እሱም ትግሉም ሆነ ድሉ ከእኛ እጅ ወጥቶ ወታደር እጅ እንዳይገባ ማድረግ ነው። ከድጡ ወደ ማጡ እንዳይሆን ከተፈለገ ከአብይ አህመድ ወደ ብርሃኑ ጁላ እንዳይሸጋገር መጠበቅና መጠንቀቅ ያስፈልጋል። ለዚህም እራሳችንን ማደራጀትና ማደርጀት መግባባትና መንቀሳቀስ ይጠበቅብናል። የብልጽግና ወታደራዊ መኮንኖችና ሹማምንት እንደሆኑ ቆዳቸውን ቀይረው መከሰት አይቸገሩም። ሃያ ሰባት ዓመት ሙሉ ተላላኪ ነበርን ያሉ ሰዎች ሰባት ዓመት ሙሉ የአንድ ሰው ተንበርካኪ ነበርን ማለት አያቅታቸውም። እናም እንደ ማዳጋስካርም ሰዎች በኮሎኔል እንደ ግብፅም በጀነራል እንደ ኢትዮጵያን በሻለቃ እንዳንበላ መንቃትና መደራጀት ያስፈልገናል። ከዚህ በኋላ መፍራት ያለብን ፍርሃትን እንጂ ብልጽግናን መሆን የለበትም። እነርሱ እኛን እየገደሉን፣ ተስፋና ህይወት እየነጠቁን፣ ልጆቻቸውን እየዳሩብን የ5000 ዶላር ሱፍና ጫማ እያጠለቁ በቴሌቪዥን እንዲመጡብን መፍቀድ የለብንም። እኛም ከባንግላዴሽ አቻዎቻችን ከስሪላንካ ቢጤዎቻችንና ከአፍሪካ ኩዮቻችን አናንስም። የዛሬን አበቃን። ሰላም።